በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅዱስ ቤተ ክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላም ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ የአዲስ ኪዳን ተከታታይ ትምህርታችንን የቅዱስ ማቴዎስን ወንጌል እናያለን። የማቴዎስ ወንጌል ምዕራፍ ሀያ ሁለትን ነው የምናየው ዛሬ። ምዕራፍ ሀያ ሁለት ምን ይላል? ስለምን ይናገራል? በውስጥ ምን ታሪክ አለው? ለእኛ ህይወትስ እንዴት አድርገን ተረጉመዋለን የሚለው እናያለን። እንዲህ ይላል እንግዲህ በዚህ ወንጌል ወይም በዚህ ክፍል ላይ ስንመለከቱ አውሳዊ ዝየሱ ዲያግመው ተናገር በምሳሌ ዜ በምሳሌ እንዲሉ አስተማረ ነው የሚለው ትመስል መንግስተ ሰማያት በዓለ ዘገብረ ከብቀበለ ወሉ ለልጁ ሰርግ ያደረገ ባይለጸጋ ሰውን የእግዚአብሔር መንግስት መሳሌ ይጀምራል። ለልጁ ሰርግ ያደረገ በሰርግ ቤት መስሎ ነው የሚያስተምረው ከዚያ ወፈኖ አግብርቲው ይጠውቦሙ ለከብካብ፣ የተዘጋጁትን ለከብካብ ለሰርግ የተዘጋጁትን ሰዎች ይጠሩ ዘንድ ባሪያዎቹን የጠራ ይመስላል። የመጀመሪያ ባሪያዎቹን ጠራና ላካቸው ጥሩልኝ ብሎ ሂደውም ጠሩ፣ መምጣትን እምቢ አሉ። ወፈናው ካልአን አግብርተ ሌሎችን ባሪያዎቹን እንደገና መልሶ ላከ። እነኛም ደግሞ ሂደው ጠሯቸው። እነኛም ሲጠሯቸው ይዘው የገረፏቸው አሉ። ሰርጉንም ቸል ያሉት አሉ። ግን ደግሞ እዚያም የገረፏቸው አሉ። ያሰሯቸው አሉ። ያንገላቷቸው አሉ። ወለሰ ተርፎ አዝጎሙ ለአግብርት ቀተልጎሙ ወኪያሁን ጻልጎም። እነሱን ይዘውም የተረፉትን ይዘው ገረፏቸው፣ አንገላቷቸው፣ እሱንም ጠሉት ይላል ወሰብጎ ንጉሥ ተማ ፈኖ ሐረዊ ትልጎም ለልቅቱ ቀተል ወቀተልጎም ሀገሩ ምኒ አዋዩ በሳት ከዚያም በኋላ ንጉሱ ተቆጣና እነጊን ገዳይዎች ሄደው እንዲገሏቸው አደረገ ሀገሮቻቸውን በሳት አቃጠለባቸው፣ ይላል ወምዚ ቤሎም ለአግብርቲሁም ከብካቢ የስተድ ልቁቱ ባይቱም ይደለውም ልላሰራሁም ለሰርጉ ለታደሙ ሰዎች ለሰርጌ ዝግጁ ነበረ። ነገር ግን ለነሱ አላለላቸውም። ለሚፈለጉ ሰዎች ለተዘጋጁ ሰዎች አላለላቸውም። ለሚታደሙ ሰዎች አላለላቸውም። ኮሮኬ እንከውስ ተመረብት ዋስቋት በየመንገዱም በየሜዳውም በየምኩራቡ ያሉትን ሁሉ እነሆ ፀው እቦሙ ሂዳችሁ ጥሯቸው፣ ጥሩ ብሎ እንደገና እነሱ መላኩ ነው። ከዚያ በኋላ እነኛ ሁሉ በየመንገዱ ያለውን ሁሉ ጠርተው ሂደው ማንጣታቸው ሲያመጡ ወመላ ቤተ በአይል ምን ረፍቁ ለከብካብ ወደ ሰርጉ የመጡ ሰዎች የባለጸጋውን ቤት ሞሉት። እሱም ደስ አለውና ወደ ውስጥ ገባ። ገብቶ ሲመለከት ቤቱ ሞልቷል። ከዚያ መካከል ግን ወረከብ አሀደ ብእሴ ዘይለብሰ ልብሰ መርአ የሰርግ ልብስ ያለበሳ እንዲህ ሰው አገኘ። ወይ ቤሎ ኦዋርኪ ለምንት ወይ ከዚ ዘይለበስከ ልብሰ መርአ ወዳጄ የሰርግ ልብስ አትለብስ ወደዚህ ለምን ገባህ ብሎ ጠየቀው። ወተፈጽመ ቱ ብእሲ ያሰውይም አፉ ዝም አለ። ሰውየውም አፉ ጸጥ አለ ይላል። መናገር መመለስ አልቻለም። እንግዲህ ምሳሌዊ ትምህርት ነው። ያው የሰርግ ቤት ድንግል ማርያም፣ የሰርግ ቤት መንግስተ ሰማያት፣ የሰርግ ቤት ቤተክርስቲያን ተብሎ ይተረጎማል። በተለይ ስለ ድንግል ማርያም ጥሩ አድርገው ተርጉመውታል ሊቃውንቱ፣ የሰርግ ቤትን ማለት ነው እንግዲህ። በሰርግ ቤት አራት ነገር እንደሚደረግ በድንግል ማርያም አራት ነገሮች መከናወናቸውን፣ ያ ማለት በሰርግ ቤት ዘፈን ጨዋታ አለ። እንደ ዘፈን ጨዋታ ታምራት አለ፣ ትምህርት አለ። በሰርግ ቤት አዝማደ መራዊና አዝማደ እንዲሁ ህዝብና ሂዛብ ሰውና እግዚአብሔር ሰውና መላእክት ነፍስና ስጋ በእመቤታችን አንድነት ማግኘታቸውን የተበተነው መሰብሰቡን ነው። በሰርግ ቤት የመራዊና የመራት ተዋህዶ ይደረጋል። በሰርግ ቤት መራዊና መራዊ ተዋህዶ እንደሚደረግ በእመቤታችንም ትስብእትና መለኮት ተዋህዶ ተደርጓል ና ይዜር ስጋ ለበሰው ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነው። ትምህርትና እንደ ዘፈን ጨዋታ፣ ትምህርትና ታምራት ብሎ ሊቃውንት አባቶቻችን ተርጉመውታል። ስለዚህ የሰርጉ ቤቱ መንግስተ ሰማያት ድንግል ማርያም፣ የሰርጉ ቤት ቤተክርስቲያን ይባላል። ድግሱ የእግዚአብሔር ስጋ እናደብ ነው። ወደዚህ ዓለም ተጠርቷል። የሚመጣበት በኋላ በመጨረሻ ጊዜ ሰርጉ ቤት ወደ ሰርጉ ቤት ሁሉን ተጠርቶ በዕለተ ምጽአት ሲመጣ ወደ ቤተ እግዚአብሔር ለመግባት ወይም ወደ መንግስተ ሰማያት ለመግባት ዓለም ሁሉ እንደሚሰበሰብ በዚያን ሰዓት የሰርግ ልብስ ያለበሰ አንድ ሰው ተገኘ፣ ማለት ንስሐ ያልገቡ ሰዎች ናቸው። የሰርግ ልብስ የተባለው ንስሐ ነው። ንስሐ ያልገባ ሰው ያልገቡ ሰዎች መገኘታቸው፣ ያን ጊዜ በፍርድ ጊዜ ለምን ንስሐ አልገባህም ሲል መልስ የለምና ነው ያኛው ለምን መልስ አልሰጠም? ልብስ ስለሌለኝ፣ መግዣ ስለሌለኝ፣ የሚያውሰኝ ስላጣው አይልም። ቢሉ ይህንን ማለት አቅቶት አይደለም። እኔ አዲስ ልብስ ግዛ አላልኩም፣ ተዋስ አላልኩም፣ የለበስከውን ግን ንጽሕናውን አልጠበከውም ስለሚለው ይህን ስለሚያውቅ ጸጥ አለ ብለውታል ሊቃውንት አባቶቻችን። ዝም አለ አሉ ሊቃውንቱም ለዚህኛው ደግሞ ለፍርድ ቀን ደግሞ አይ እኔ ደካማ ስለሆንኩ በደለኛ ስለሆንኩ ሰው ስለሆንኩ ነው ምናምን ማለት አይቻልም። ምክንያቱም ሰው መሆንክን አውቄማ ንስሐ ግባ የሚል ነገር አጭር መንገድ እሰጥቻለሁ፣ የድነት መንገድ አዘጋጅቻለሁ። ጨካኝ አደለው። ንስሐ ግቡና ይቅር ልበል ብዬ ነበር፣ ንስሐ አልገባህም ብሎ ፍርድ እንደሚሰጥ ይነግረናል። ከዚያ ቀጥሎ ያለ አንቀጽ ወምዝ ወጽሮም ፈሪሳውያን ተማከሩ ላይ ለጊዜ ኢየሱስ ከማያስጥቁ በቃሉ ሊያስቱት ወይም ሊያሳስሱት በቃሉ በራሱ በሚያስተምረው እናሳስታለን ብለው አምላክነቱን ያልተረዱ ፈሪሳውያን ወይም ለፈተና የማይታከዙ ፈሪሳውያን ወደ እርሱ መምጣታቸውን ወፈነው ሀቢዋር ዳይሆም ተማሪዎቻቸው ወደ እሱ መላካቸውን ነው። እነሱም ደግሞ ወይቤልዎ ሊቅ ናአምር ከመርት አንተ ወበዘርገው ተሚያርፍ ፍኖተ እግዚአብሔር አንተ እውነተኛ ሰው በእውነት የዚር መንግስት እንደምታስተምር እናምናለን። እስሜ መነሂ ወይታደሉ ለገጽ እስመ ትጌጊ መነሂ ማንንም አትበድልም፣ ለሰዋይንም አይተህም ለፊት አታዲያለም። ንግረነኬን ከዘይረት ምን ተትብልክ ይከውን ውሂበ ጠባይት ድናር ጠባይተ ድናር ለቄሳር ወሚመ ይከውን ነው ለቄሳር ግብር መክፈል ይቻላል አይቻልም? እባክህ ይህንን ንገረም ብለው ፈተና መፈተናቸውን ነው። እንደውም በትርጓሜ ሊቃውንት ምን አሉ? አንድ ድናር ወይም ሳንቲም ነው ወይም ብር ነው። በአንድ ጎን የቄሳርን ስዕል፣ በአንድ ጎን ስዕል አድርገው ለቄሳር ግብር መክፈል ይቻላል አይቻልም? ብለው መጠየቃቸውን ነው። እነሱ ለቄሳር አይቻልም ቢል ከንጉሱ ጋር ለማጣላት ነው። አይ ለቄሳር ክፈሉ ለእግዚአብሔር አይገባ ሚል እግዚአብሔር ይለኛል፣ እግዚአብሔር ሕግ ይሽራል ብለው ለመኮነን ወይም እሱን ለመናገር ወይም ለመክሰስ ነበረ ወደ ፍርድ አደባባይ የሚያቀርቡበት ምክንያት ይፈልጉ ነበርና ነው። እሱ ግን የቄሳርን ለቄሳር ዘቄሳር ቄሳር ወደ እግዚአብሔር ግበሩ ለእግዚአብሔር ዘቄሳር ለቄሳር የቄሳር ለቄሳር ወደ እግዚአብሔር ግበሩ ለእግዚአብሔር ለእግዚአብሔር አድርጉ ብሎ ይህንን አፋቸውን ዘግቶ በቂ መልስ ሰጥቶ መላኩን ይነግረናል። ከዚያ ቀጥሎ ያለው ደግሞ በኤቲ ሰዓት መጽሐፍ ሰዱቃውያን ለይብሉ አልቦ ትንሣኤ ሙታን፣ ትንሣኤ ሙታን የለም። ሰው ከሞተ በኋላ ምጥረ ሐለፈሰብ አልቦቱ ትንሣኤ፣ ሰው ከሞተ በኋላ ትንሣኤ የለውም የሚሉ ሰዱቃውያን ወደ እርሱ መምጣታቸውን ጥያቄ ጠይቀውታል። አንተ ትንሣኤ ሙታን አለ ብለህ ታስተምራለህ፣ እኛ የለም እንላለን። የእኛ ትምህርት ጥሩ ነው፣ አንተ ትምህርት ደግሞ ጥያቄ አስነስቷል። ምክንያቱም ዋለው ታህቲ ብስት በአቤነ በእኛ ዘንድ አንዲት ሴት አለች። አንድ ባል አገባች። ባሏ ልጅ ሳይወልድ ሞተ። በእኛ ሕግ ደግሞ አንዱ ሲሞት ታናሽ ወንድሙ አግብቶ ይተካ ይላል ሕጉ። በዚያ መሰረት ሁለተኛው አገባት፣ ያም ሞተ። ልጅ አልወለዱም። ሌላም አገባት እስከ ሰባት ሆ አውሰብጓ እስከ ሰባት ድረስ አገቧት። ወሞቱ ኩሎሙ ሰባት ሆሙ ሰባቱ ሞቱ። ወድረ ኩሎሙ ሞተዛት በሴት ሞት አይቀርምና፣ ያቺ ሴትም በመጨረሻ ሞተች። ለመኑ ትከውን አመለተን ትንሳኤ በትንሣኤ ጊዜ ለማን ትሆናለች የሚል ጥያቄ ጠይቀውታል። እርሱም ደግሞ ሰው ከትንሣኤ በኋላ ምድረ ትንሣኤ ይከውኑ ሁሎሙ ደቂቀ እጓለ እመሕያው ከመ መላእክተ ሰማይ፣ የሰው ልጆች ከዚያ በኋላ እንደ ሰማይ መላይ ተኩነው እዚያር ላይ ያመሰግናሉ እንጂ ማግባት መጋባት መውለድ መጓላድ የለም ብሎ እስከ መጨረሻው ድረስ ይህንን መልስ መስጠቱን ይነግረናል። ከዚያ ቀጥሎ ያለው ደግሞ ፈሪሳውያን ደግሞ ሌላ ጥያቄ ይዘው መጡ። ወይም ከፈሪሳውያንና ከሰደ ከፈሪሳውያን መካከል አንዱ ጸሐፊ ሀገር የሚባል ማለትም፣ የሀገር በጽህፈት የታወቀ በጣም ጸሐፊ የሆነ ሕግ አረቃቂ፣ የሕግ አርታኢ ማለት ነው። ይህ ሰው ደግሞ ወደ ጌታችን ቀርቦ ጥያቄ ጠይቆታል። ከሕግጋት ሁሉ ማን ይበልጣል? ማንኛው ሕግ ብፈጽም የዚር መንግስት ወርሳለው? አለው። ከሕግ ሁሉ የሚበልጥ ነው የፈለግከው? አዎ እንግዲያውስ ከሕግ ሁሉ የሚበልጥ ከሆነ የፈለግኸው፣ አፍቅር እግዚአብሔር አምላክህ ከበኩሉ ልብህ ከበኩሉ ህሊናከህ። በዘዲያ ግን ምዕራፍ አስር ላይ ቁጥር እንዳለውን፣ እንግዲያውስ በፍጹም ልብህ በፍጹም ሀሳብህ አምላክ እግዚአብሔር ውደድ። ከሕግ የሚበልጠው ይሄ ነው ማለት ጌታችን ቀጥሎ ይችንማ ስፈጽም ነው ያለው። ሌላ ሕግ አለ ንገረኝ አለው። ወካልልታኒ፣ ይችን የምትመስለው ሁለተኛዋ ሕግ ጓደኛህን እንደራስህ እንደነፍስህ አድርገህ ውደድ የሚለው አለው። ይችልም ከልጅነት ጀምሮ ተፈጽማ ኑሬአለሁ የሚል ይሄ ሐሰተኛ ሰው መልስ መስጠቱን ነው። ጌታችን ለአንዴና ለመጨረሻ የሰጠው መልስ በዚህ ላይ እስመበእላ ክሌቲ ትዛዛ ተሰቅል ኦሪት ነቢያት፣ እንግዲህ አውስ ቆሪትም ነቢያትም ሁሉም ወንጌልም በዚህ ተፈጽሟል። ፍቅረ ቢጽና ፍቅረ እግዚአብሔር ነው የያዘ ሁሉም። አስዱዛዛ ተቆሪትም ስድስቱ ቃላት ወንጌልም በዚህ ተካተዋል። ከፍቅረ ቢጽና ከፍቅረ እግዚአብሔር በላይ የሚበልጥ ህግ የለም ብሎ በዚህ ህግ ሁሉም ህግጋት ሁሉ እንደሚካተቱ በዝርዝር ነግሮ ትምህርቱን ሰውየውን መልስ መስጠቱንና እና ሰውየውም ተመልሶ መሆኑን ይነግረናል። ከዚያ ቀጥሎ አሁንም እንደገና እነኛው ፈሪሳውያን ቀጥለዋል። ወንዘ ጉቡአን ፈሪሳውያን ተሰብስበው ባለበት ሰዓት ተሳልጎ ለዚህ ኢየሱስ እነሱ ያን ጠይቀውት ነበረ። እሱም ደግሞ መልሶ እንደዚህ ጠየቃቸው እዚህ ኢየሱስ እንዘ ይብል እንዲህ ብሎ ጠይቃቸው ምን ተትብሉ በእንተ ክርስቶስ ወልደመኑ ክርስቶስ የማን ልጅ ነው ምን ትላላችሁ ብሎ ጥያቄ ጠይቋቸዋል። ወይ ቤልዎ ዘዳዊት የዳዊት ያሉ አሉ። ወይ ቤሎም እዚህ ኢየሱስ እፎን ከለልዩ ዳዊት በመንፈስ ቅዱስ ይቤ ይቤሎ ጊዜ ለጊዜ ንበር በየማኒ እስካገብኦሙ ለጸላይትከ ታይተመ መከየደ እገሪከ እነሆ ጥላቶችን ከግርስትር እስከማስገዛልህ ድረስ በቀኘ ተቀመጥ ብሎ ጌታ ጌታዬን አለው ይል የለምን ብሎ ጌታችን ኢየሱስ ክርስቶስ ይህንን እነሱ መጠየቃቸውን ነው። ዘለሊሁን ከዳዊት ጊዜ ዳዊት ጌታዬ ከሆነ ይቤልዎ ፎን ከይከውኑ ወልዶ እንዴትስ ልጁ ይሆነዋል ዳዊት ጌታዬ እያለው ነው እንዴትስ ልጁ ይሆነዋል ብሎ እንዳይነ ጥያቄ መጠየቁን አልቦ ዘኪል አውስቶ ቃለ አልቦ ዘታበለ አንድም ያስተባበለውም የለም። እንደገና በዚህ ዙሪያ ላይ ቃል መስጠት የቻለ አንድም ሰው የለም። ይህን በጥያቄ በሚጠይቃቸው ጊዜ ከፊቱ እነሱ መጥፋታቸውንና እና ጌታችን ኢየሱስ አትጋቢ መልስ እያንዳንዱ ነገር ሰጥቶ በፈተና ሲመጡ የፈተና ጥያቄ እየጠየቀ እንደገና ለመረዳ ሲመጡ ደግሞ እያስረዳ አጠቃላይ ጥያቄዎች የመጡትን ሁሉ ጥያቄ በየዘርፋቸው በቂና አጥጋቢ የሆነ መልስ ሰጥቶ ሰዱቃውያንም ፈሪሳውያንም መመለሱን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። የገሰጸን የመከረን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ